መታችን እጇን እኔ ላይ አነሳች። አሁንም በቃ ሰውን ሁሉ ስታት ትክነሲ እምታደርጊው ነገር ልክ አይደለም። ከዳኒ ጋር ያለሽን ነገር አቁም። ጉድ ጉድ ጉድ። ሀይሚ ለሁለተኛ ጊዜ ዛሬ ተመታኝ ማለት ነው። በሶሲ ሂጅ ማለት ነው። እጇን አነሳችባት ማለት ነው። ከሀይሚ ላይ ማለት ነው። ብሩ ቁሞ ሀይሚ ተደበደበች ለሁለተኛ ጊዜ። ከዚህ በኋላ አፈርጥሻለሁ አለቻት ማለት ነው። አይኗን አፈጣ ማለት ነው። ሶሲ ሀይሚ ቡራ ቁሞ ተመታች ለሁለተኛ ጊዜ። ቁመሃስ መታኝ አንተ፣ ዳኒን ስለመታኸው እሷን ንመታችኝ አለች ሀይሚ። በጣም ይገርማል። በጣም በጣም በጣም ማለት ነው። ሰላም ሰላም ቤተሰብ እንዴት ናቸዋለሁ ሰላማችሁ ብዛ በያላችሁበት እያልኩኝ ውድ ቤተሰቦች፣ እንግዲህ ሀይሚ ዛሬ ሁሉንም ነገር ተናግራለች፣ የመጨረሻ ሁሉንም ነገር ፍርጥርጥ አርጋ ተናግራለች እና እራሷ የመግቢያ ቪዲዮ ሰርታ ያው እነሱ ሲጠሯት እሷ እንዴት ነው እንድትናገር ዳኒ ቤት እንኳን የሄደችበትን እንድትናገር እንዴት ነው እየተደማመጡ አይደለምና ና በጣም ይገርማል በጣም ማለት ነው። አሁን ግን እንደዚህ ግልጽ ሆኖ ሳለ ሀይሚና ብሩክን መንቃት ያቀታቸው ለምንድን ነው ማለት ቪዲዮ ብቻ መስራታቸውን ነው? እንዲ የሚያዩ እንዴ ሶሲና ዳኒኮ፣ ሶሲና ዳኒኮ በትክክለኛው መንገድ የሀይሚና የብሩክን መለየት ነው የሚፈልጉት ማለት ነው። በትክክለኛው ምንም ጥርጥር የሌለው የምሬን ማለት ነው። አሁን እንግዲህ በቀደም በተሰራው ቪዲዮ ትናንትና ቡራ ከሀይሚ ጋር የተወሰነ ነገር ብሎ ነው የሄደው። ያኔ ያክልም አይደል፣ ትናንት ነው እንዴት ነው በመግባባት ነው ብዙም ያ አይደለም። ዛሬ ግን ብሩክ ትናንት በተሰራው ቪዲዮ የመጨረሻ ተናዷል ማለት ነው። ተናዶ ትናንት ነው እንደዛው ነው ሲሄድ። ለዛሬ በቃ የሆነ ነገር አለ ከሶሲ ጋር ሲመጡ ብዬ አስቤያለሁ። ሶሲን እንግዲህ አስቧት አስቧት ማለት ነው እንግዲህ በቀደም ሀይሚ እንኳን የሶሲን መምጣት ብታቅም ባታቅም ደውሎ ያስመጣት ግን ዳኒ ነው አደለ አያችሁ ዳኒ ሀይሚና ሀይሚና ዳኒ እቤት ቁጭ ብለውሳል ማለት ነው በቃ መቼ እንደደረሰች ስንሳት መምጣትም እንዳለባት እንግዲህ ሀይሚ ሂጂ እንዳለቻት ግልጽ ነው ማለት ሀይሚ ሄዳ እንድትጠይቀው ለሶሲ ነግራታለች ይሄ ግልጽ ነው ተናግረዋል ማለት ነው። ነገር ግን በዛ ሰዓት ማለት ነው ሶሲ ስትገባ ዳኒ የሀይሚን ጸጉር እሚነካካ እንዴት ነው? ሶሲን ለማስቀናት ነው ብያችኋለሁ። ሶሲን ለማስቀናት ሲሆን ለብሩክ ደግሞ ሌላ ችግር እየፈጠረ ማለት ነው። ስለዚህ ሶሲና ዳኒ እኮ አልተጣሉም፣ አብረው እኮነው ያሉ። ሲወጡ ሲገቡ ራሱ ሰው እያወራባቸው አይደል እንዴ? ታዲያ ሀይሚና ብሩክ ቪዲዮ መስራታቸውን ብቻ ነው እንዲህ የሚያየው ከሌላ ሰው ጋር ቪዲዮ ቢሰሩ አይታይላቸውም። ለምንድን ነው እንደዚህ እንዲበጠበጡ እነሱ ይሰጡ ማለት እንደዚህ በቃ የፈቀዱ? ለምንድን ነው ሀይሚ ዛሬ የመጨረሻ ነው ብላ በቃ የመጨረሻ ውሳኔ ወስና ነው የሄደችው። ከዚህ በኋላ ቢገባህ ባይገባህ፣ የተናገርኩ ነገር ብትረዳ ባትረዳ፣ ዳኒ ቢያስርህ ባያስርህ ምንም አይመለከተኝም ብላለች ምክንያቱም ሀይሚ ለአንተ ብዬ ነው የሄድኩ ስትል እንኳን ለእኔ ብለሽ አይደለም እያለ ነው ብሩክ ማለት ነው ምንም ኤክሴፕት አላደረገ ሌላ ነገር እንዲጠራጠር አድርጎታል እሷ መሄዷ ድንገት ነው የተገኘሽ አሁን እኮ ሶሲ ማለት ነው ዳኒ ደውሎላት ዳኒ ደውሎላት እሷ ስትሄድ እኮ እንግዜ እኮ ሶሲ ለብሩክ ትነግረዋለሽ ማለት ነው ደውላ ይህ ይሆናል እንዴት ነው የማትነግረው በቃ ሂጂ ነው እረ በጣም ይደብራል። የምሬ ነው የምላችሁ፣ በጣም ነው የሚደብረው። በጣም እንዲሁ ከዚህ ህይወት ውስጥ መውጣት ያቃታችሁ ግን ለምንድን ነው ጨረቃዎች እንዴ? አይበቃችሁም እንዴ ለምን አይበቃችሁም? ብሩክ ደግሞ ማለት እንዴት ነው፣ ሃይሚን ለምንድን ነው አሳልፈ የምትሰጣት? አሳልፈ አትስጣት። በጣም አንተም እየታገስካት ነው፣ እሷም እየታገሰች ነው። ሁለታችሁም እልክ ውስጥ ነው ያላችሁት ነገር ግን ሀይሚ በጣም ሰልችቶኛል በጣም ደክሞኛል አንድ ነገር እንኳን ለአንተ ብዬ የማደርገው ነገር አንተ መረዳት አትፈልግም ስለዚህ እንደፈለግ ብላለች ማለት ነው እና ደግሞ ሀይሚ ለምንድን ነው ከዳኔ የማትረቂው በቃ ከዳኔ መራቅ አለብሽ ብሎሻል ብሩክ መራቅ አለብሽ ማግኘት የለብሽም ዳኔ ከደወለልኝ ያገኘዋለሁ እያለች ነው ተናዳ ማለት ነው እንዴ ወዴት ወዴት ነው የምትሄዱት እናንተ ቆይ ማለት እንዲው ስራ እንኳን ቢሆን ማለት ነው። ስራ እንኳን ቢሆን እንዲው በዚህ ልክ ኦዲየንስን ማስጨነቅ አግባብ ነው እንዴ? ቆይ ለምንድን ነው ማለት ከሶሲና ከዳኒ ውጭ ቪዲዮ መስራት አትችሉም? ሀይሚና ቦራ ለምንድን ነው ወደ ሰላማችሁ ማትመለስ? ብሮክ ደግሞ ማለት ነው ማለት ይቅርታ ብዙ ጊዜ ጠይቃታል፣ ስለተናደደች ቆይታ ተቀብላለች። ነገር ግን እንደዚህ በጭቅጭቅ በመጮህ በመጫጫህ ስታገኛት በቪዲዮ ምናምን ሳይሆን በቃ ብቻዋን ጠርታት ምርጥ የሆነ ሰርፕራይዝ አዘጋጅተህ ይቅርታውን እስኪ በሰርፕራይዝ አድርገው። እስኪ አንተ ተሸነፍ ተወዳት የለ። ሀይሚን ለሀይሚ ትልቅ ክብር አለ ትልቅ ቦታ አለ አይደል? ስለዚህ እስኪ ይሄን ብቻ አድርግ አንተ ማለት ነው። ሀይሚ እኮ በቃ ደከመኝ ብላለች። ደከመኝ ልትረዳኝ አልቻልክም ደከመኝ ብላለች። ሀይሚ ደግሞ ከዳኒ መራቅ አለብሽ። ዳኒን ማግኘት የለብሽም። አንቺ ከብሩክ ጋር የመኖር አላማ ካለሽ ከዳኒ እንድች ብለሽ ድርሽ ማለት የለብሽም። ሀይሚ ማለት ነው። እንዴ አንቺ ከዳኒ ጋር ስትገናኝ ብሩክ ምን ደስ የሚለው ይመስልሻል እንዴ? ብሩክ ለምን እንዲናድድስ ታረጊዋለሽ? እልክ ውስጥ እንዲገባስ ለምን ታረጊያለሽ? ሀይሚ ማለት ነው። የምሬን ነው የምናገረው። እዚህ ጋር አንቺ ዳኒን ማግኘት የለብሽም በጭራሽ ማለት ነው። ቆይ ከሱ ሌላ ቪዲዮ መስራት አትችሉም። ከዳኒ ከሶሲ ውጭ ቪዲዮ መስራት አትችሉም እናንተ? እንዴ እናንተ ቪዲዮን ብቻ ነው እንዴ የምታዩ? የእናንተ ህይወት መበጥበጡ አይገባችሁም እንዴ ሀይሜና ብሩህ ማለት ነው። ሶሲና ዳኒ እኮ አልተጣሉም። እስኪ አሁን በቀደም እሷን ደውሎ ሲያስመጣት ልክ እሷ ስትገባ ካሜራ ይዛ የእሷን ፀጉር ይነካከል አያችሁ። ግን እንዴት እንደሚያስፈላ ዳኒ ማለት ነው። ታዲያ በህይወትሽ እየተጫወተብሽ፣ ሀይሚማ አትነቂው ለምንድን ነው እንዲህ ሀይም ምን ሆኖሽ ነው? አይንሽ እንግሊዝ ብሎሻል። አለኮ ብሩክ ምንም ቢሆን ማለት ነው እንዴ የፈለገ ነገር ቢሆን የፈለገ ታምር ቢሆን ዳኒ ቤት የሁለተኛ አልገኝም ብላለች። ከዳኒ ጋር ምንም አይነት አልተፈጠርም፣ ሊፈጠርም አይችልም ብላለች። ዛሬ ሶሲን ያናደደቻት ምናልባት ለአንቺ ትክክለኛ ፍቅር ስለሌለ ነው ብላለች። ዳኒ ደግሞ ያሳያት ፎቶ እናቴ ክስት ሀይሚን እንግዲህ በጣም እየረበሻት ነው ምን እንዳየች አላቅም አቅም ለምንድን ነው ታዲያ ለብሩክ የማያሳየው እውነት ከሆነ ሀይሚ እንግዲህ እነ ብሩክ በሰሩት ብራንክም ያስደብረኝ ፎቶ ነው ብላለች ፎቶው በጣም አስደብሮኛል ብላለች ታዲያ ለምን አያሳየውም ለብሩክ ትክክለኛ ከሆነ ለብሩክ ለምን አያሳየውም ወንድ ከሆነ ማለት ነው እንዴ ለምንድን ነው ብሩክ እና ሀይሚ በመሀላችሁ ሰው የሚጫወትባችሁ አረ ሀይሚ የምር ሁለተኛ ዳን የሚባል እንዳታገኝ ብሩክ ደግሞ ሁለተኛ ሶሲን እያመጣ ሀይሚን ማስደብደብ የለብም አይደለም። ለቪዲዮም ቢሆን ለፈለገ ትወና ቢሆንም ለሞራል ሲባል ሀይሚ በእሷ እጅ መመታት የለባትም እንዴ! አንተ ቁመ ትመታለች እንዴ? ለምንድን ነው አንተ ቁመ ሀይሚ የምትመታ? ለምን የፈለገ ለቪዲዮም ይሁን ለትወናም ይሁን ያ ይመለከተኝም። ለምን ትገፈትራታለች? ለሁለተኛ ጊዜ መታቻ። ባለፈው እገልሻለሁ አለች፣ ዛሬ ደግሞ አፈርጥሻለሁ ደግሞ እየማለች ማለት ነው፣ ሶሲ እየማለች ግጥም አርጋ ነው የምትምል፣ ቪዲዮ ስትሰራ ማለት ነው። ምንም አትፈራ። ምንድን ነው ግን እየሰራችሁ ያላችሁት? በውሸት ይማላል እንዴ? ለምን ትምላላችሁ እንዴ? ፈጣሪያችሁን አትፈሩም እንዴ? አረ በጣም ከባድ ነው። ወደ ራሳችሁ ተመለሱ። ብሩክ ሁለተኛ ሶሲን ዛት እንዳትመጣ።